የመጣውት ቆይ፣ ማለት ትዳር አይደለሽ እንዴ? ባልየው አልጠየቀኝም እኮ። በያሁን ተነሽን ይቅርታ ጠይቂ። ምን አጥፍቼ ነው? አንድ ቀንም እንኳን ደውሎ አልጠየቀኝም እኮ። ስንት ጊዜ እኔ ለማስወጣት ሞክረሽ እንዳልተሳካልሽ አስቢ። አሁን ግን ከልካዩንም አስወጣዋለሁ። እውነት ተሱጭኛለሽ። ደፋር፣ ምን አይነት ስትል ነሽ? ቆይ አንቺ አላየሽውም እንዴ የቤቱ ካርታ ወደ እኔ የተዘዋወረበትን። አይ፣ ማንበብ ጥሩ ነው። እንዳንዳንድ ሰዎች ደድቦላ ለመቅረት እየሰደብከኝ ነው ደብስ ስምሽ ነው እንዴ ለማንኛውም ሶፋ ላይ መተኛ ትፈልጋለሁ ስለዚህ ምን ልርዳሽ በቃ ቀደምሽኝ እኮ እንጂ ልልሽ ነበር ምን ተፈጥሮ ነው ብዬ ልጅ አስጠልቱ አስቀየምሽ እኔን ምን አባቱ ቆርጦት እኔ ነኝ ከሱ ጋር መተኛት ያስጠላል ትዳር አይደል እንደያዛችሁት ተይ በእናትህ ልትመክረኝ እንዳይሆን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 ስራ ሰራ ስለዋልኩ ደክሞኝ ውጭ ልኝ። እንዳንቺ ስራ ፈት አ አሬ ነ ስራ ፈቶ? አዎ አንቺ ነሽ። ውጭ ልኝ። ባልሰራ ግን የትን አይደለም። እሺ ፍቅር ያልቋል። እንደዛ ከሆነ ወስኑ። እኔም ለሱ ጥሩ ልጅ አዘጋጅለታል። ምን አንዲት ልጅ አለች። ካሌብ ያንቺ መሆን ካልቻለ እሷ ማጣት የለበትም። ምን አይሆንም። ያም ዋል እንዴ? ቆይ ሰውዬው፣ ጋኒ ተረጋጋ፣ እባክሽ ተረጋጋት በኝ አሁን ሳበዛው። ይኸውልሽ፣ ቲና፣ ተደጋጋሚ ጊዜ ረጋ ቤስልሽ፣ እምቢ ብለሽ ብዙ ነገር አበላሽ ትሸ። አሁን ግን የሚበላሽ ነገር የለም። ቤቱ የእኔ ነው። አትወጣም ብቻ በስተመጨረሻም እንግዲህ ቃሊድ ያሰበውን ነገር ተናግራለች ማለት ነው። አሁን እኮ እንደዚሁ ዝም ብላ ያለ ፍቃድ ወጥታ የሄደችው መታፍች ፈልጋለሁ ብላ እንደ መጠየቅ ፈልጋ ነው በማለት እንግዲህ ያሰበውን ነገር አሁን ላይ ቲና ጠይቃለች። አሁን ላይ እንግዲህ ሽማግሌውንም እጅግ በጣም እየተናገረችው ትገኛለች። እንደ ትልቅ ሰው እንኳን እያከበረችው አይደለም። እኔ የልጃቸው ፍቅር አልቆብኛል፣ አልፈልገውም፣ ከሱ ጋር መሆን አልፈልግም እኔን፣ እኛ አልፈለግኩት እንጂ እሷ አይደለም በማለት እንግዲህ በድፍረት ሽማግሌውን እየተናገረችው ትገኛለች ማለት ነው። እንግዲህ ቲና በዛሬው ፓርት ላይ ያየነው እጅግ በጣም ንትንተን፣ ጠባራ ምናምን ነበር ስትናገር የነበረው ይሄ እንድትሆን ደግሞ እያደረጋት ቤቱ በኔስም ነው በማለት እንግዲህ ውስጧ ቤቱ የኔ ነው እነሱንም አለቆችንም ቢሆንም አስወጣቸዋለሁ እያለች እንግዲህ ለቲና ስትናገር ነበር። ዳኔ አሁን ላይ እንግዲህ ስለ ቤቱ ማለት ነው ያው ቤቱ የእሷ አለመሆኑንና የሐሰተኛ እንደተፈረመላት ዳኔ አልተናገረም። እንዳይናገር ያደረገው ደግሞ ሽማግሌው ነው ማለት ነው ነገሮቹን ብሩን እንድሰጥ ከፈለግ አራት ሚሊዮን ብር የምትፈልግ ከሆነ በትዕግስት የምጠብቅ ከሆነ ቤቱ የሐሰተኛ ወረቀት እንዳጻፍኳት ወይንም ደግሞ እንደፈረምኩላት ለቲና እንድትናገር አልፈልግም፣ በማለት እንግዲህ ቃል አስገብቶታል ማለት ነው። ዳኒም አሁን ላይ ሁሉን ነገር ሐሰተኛ እንደሆነ አውቋል ማለት ነው። ስለዚህ ምንም አይነት ቤት እንደሌላት አረጋግጧል። ሰላም ጤና ይስጥልኝ የቻናሌ ተከታታዮች ቤተሰቦች በያላቸውበት ሰላማቸው የብዛሌ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። እንግዲህ ግፈኛዋ ሚስትና እንዲሁም ደግሞ የሰራተኛዋ ፍጥጫ ተከታታይ ድራማ ያሁ በዛሬው ፓርት ላይ እንግዲህ ቲና መታለች፣ ተከስታለች ማለት ነው እንደገመቱት እና እንዳሰቡት ያው እሷ ሄዳ ስለቆየች አሁን ቤቱ የኔ ነው፣ ሁላቸውንም ምንጥቅ አድርጌ ማስወጣት እችላለሁ፣ ይሄ ቤት በእኔ ስም ነው ያለው፣ ስለዚህ እነሱን ሙሉን አስወጥቼ ከዳኒ ጋር እንደፈለግኩት ፍቅሬን እቀጫለሁ በማለት እንግዲህ አስባ አቅዳ በኩራት ተመልሳለች ማለት ነው እና ምንም ነገር እንዳልተፈጠረ ሆና ነው የመጣችው ማለት ነው። ስለዚህ በቃ ለምትናገራቸው በሙሉ ነገሮች ይሁን በቃ ከቤቱ እንደምትኖር ሌሎችን እንደምታስወጣቸው ነበረ። ሲቀጥል ደግሞ ለምንድን ነው የሄድሽው ወይንስ ደግሞ ትዳርሽ አይደለ ወይ እያለ እንግዲህ ሽማግሌውም ተናግሯት ነበረ እሷ ግን ያው ልጅውን እንደማትፈልገውና ያንተ ልጅ እኔ አልፈልገውም ፍቅሩ አልቆብኛል ከእሱ ጋር መቀጠል አልችልም በማለት እንግዲህ በንቀት ማለት ነው ሽማግሌውን እጅግ በጣም ስታወረው ነበረ። ምንም አላከበረችውም፣ እና በዚህ መቀየሯ እጅግ በጣም እንግዲህ። በነገራችን ላይ እንደዚህ እንደምትቀየር እንደዚህ እንደምትሆን ደግሞ ማለት ነው በእርግጠኝነት እነሱ ራሱ ያውቃሉ ማለት ነው ምክንያቱም እሷ ይህን ነገር እንደምታደርግ ከዚህ በፊት እንግዲህ ቃሌ ድም ደግሞ ደጋግሞ እየተናገረ ነበረ። ያው አባቱን እየነገረው ነበረ ማለት ነው። ከዚህ በኋላ እኮ መታ ፍች ነው የምጠይቀው አባዬ። አዎ እስኪ እናያታለን። ስለ ፍቹ ብቻ አይደለም ከዚህ ቤት ራሱ ታስወጣናለች በማለት ለማስወጣት ራሱ አስብ አቅዳ ነው የምትመጣው እያሉ ከዚህ በፊት እንግዲህ ተናግረው ነበረ ማለት ነው። እንዳሉትም እንግዲህ በዛሬው ፓርቲ ላይ በመጨረሻው እንድንፋታ እፈልጋለሁ የሚል ጥያቄ ነው እያቀረበችላቸው። ያ ማለት ደግሞ ከቃሌብ ጋር ተፋታች ማለት ደግሞ ከዚህ ቤት ምን ጥቅ አድርጌ አወጣቸው ብላ ነው የምታስበው። ለነሱ ግን እጅግ በጣም አሪፍ ነገር ነው ማለት ነው። እንግዲህ ሽማግሌው ደና ከሆነ እሷ ማለት ነው እንደዚያ ካሳመመችው እና በሽተኛ ከሆነ በኋላ ከዳነ በኋላ ነገሮችን ከቃሌብ ላይ ያሉትን ንብረቶችን በሙሉ ወደ ራሱ ስም አዝሯል ማለት ነው። ምክንያቱም የራሱ የአባቱ ንብረት እስከሆነ ድረስ፣ ስለዚህ ቃሌብን ብትፈተው በቃሌብ ስም ምንም አይነት ንብረት እንደሌለና ና ባዶ እጇን እንደምትወጣ ነው እንግዲህ ያው ሁላችንም እንደተረዳ ነው ማለት ነው። እሷ ቤት ግን ያው ቤት አለኝ ብላ ነው የምታስበው ስለዚህ በጣም እጅግ በጣም ነው የምታብደው። ከምንም ነገር ባዶ ነው የምትሆነው። ምክንያቱም ዳኒ ራሱ የሚወዳት ፍቅረኛ የራሱ የሆነች አለችው ማለት ነው። እሷ ዳኒ የኔ ከሆነ የትም ከሆኑ የትም ከሱ ጋር ይመቸኛል እያለች ከዚህ በፊት ስታወራ ነበር። ስለዚህ ኤደን ራሱ የዳኒ ፍቅረኛ እንደሆነች ራሱ አልሰማችም። እንዲሁም ሽማግሌውን ኤደንን አውርቷት ነበር በስልክ ማለት ነው ሲቀጥል አንች ልጄን ከፈታሽ ወይንም ደግሞ አንቺና ቃሊብ የምታ የማትኋኋኑ ከሆነ ለቃሊብ በጣም ጥሩ ልጅ አለች፣ ስለዚህ እሷን እድረዋለሁ በማለት ተናግሯታል። እንዴት እንደዚህ ትላለ? አንተ ትልቅ ሰው አይደለህ ወይ? በማለት ስትናገረው ነበር። ሽማግሌውን ለመጠባበቂያ ይሆናል፣ አንችና ሱ ካልሆናችሁ ሌላ ምን ይደረጋል? እነሱ ሁለታቸው ሊኋሆኑ ይችላሉ የሚል መልስ ነበር እየሰጣት ማለት ነው። እና ይህን ነገር ማለት ነው እጅግ በጣም ለእሷ ገርሟታል። እንዴት እንደዚህ ያስባል ብላ ሽማግሌው በጣም ገርሟታል ማለት ነው። ሲቀጥል ደግሞ ለዳኒ ይህን ነገር ሂዳ ተናግራለች። እሱ እኮ እኔ እሱ ጋር መቀጠል አልፈልግም እፈታዋለሁ ብዬ ስነግረው እሱ ግን ሌላ ሚስት አጋባዋለሁኝ ብሎ አለኝ። እንዴት እንደዚህ ይለኛል ብላ እኔ ይህንን ነገር ሲሰማ እጅግ በጣም ነበር የተናደደው። ምክንያቱም ነገሩ ወደ እሱ ስለሚያዞርበት ማለት ነው። እንግዲህ ሽማግሌው እያሰበው እና ለቃሊብ ሊያጋባት የፈለገው ኤደንን ስለሆነ እንዴት እንደዚያ ይላል መሆን የለበትም በፍጹም፣ እያለ ሽማግሌውን እንደ ጥፋተኝነት አድርጎ ሲቆጣ በጣም ማለት ነው። እንደ እኔ እኮ ሀሳቡ ነው እንጂ ያናድደኝ ምን ችግር አለው እያለች ራሱ ቲና ራሱ ስትናገር ነበር ማለት ነው። ግን ደግሞ ከቲና ይልቅ ያንጨረጨረው ዳኒ ነው ማለት ነው። ምክንያቱም ስራውን ስለሚያውቅ ማለት ነው። ሲቀጥል ቃሌብን ቲና እኮ እጅግ በጣም ትወዳለች ታፈቅረሃለች እያለ ያው ቲናና እንዲሁም ደግሞ ቃሌብ እንዳይለያዩ አሁን ላይ ይፈልጋል ማለት ነው ዳኒ የሚፈልግበት ምክንያት ምንድን ነው አንደኛ ቃሌብ ያው የእሱን ጓደኛ ፍቅረኛ ሊወስድበት አይችልም ማለት ነው እና የውሸት ወሬ እያወራ ይገኛል እንዲሁም ደግሞ ቃሌብ አንቺን ይወድሻል ያፈቅርሻል ትወዳታለህ ብሎ ጠይቆት ነበር ካሌብን። አዎ በጣም ሙትት ብዬ ነው መወዳት፣ ያለ እሷ እኮ አይሆንልኝም እያለ ሲጀመር ማለት ነው ስለቲና ሲናገር ነበር ቃሌም ማለት ነው። እና ይህን ነገር ሲሰማ ደግሞ ዳኔ እጅግ በጣም ደስ ብሎታል። እውነት የሚወዳት የሚያፈቅራት መስሎት ማለት ነው። የማይለያዩ ነገር ነው የመሰለው ማለት ነው። ስለዚህ ሁለታቸውን ለማስታረቅና ሁለታቸውን በትዳራቸው እንዲቀጥሉ አሁን ላይ እንግዲህ ዳኔ ጥረት እያደረገ ይገኛል። ምክንያቱም ያው የእሱ ፍቅረኛ እንዳትወሰድበት ስለሚፈልግ ማለት ነው። የቴና ጉዳይ እጅግ በጣም እንግዲህ ግራ ገብቷታል በዳኒ ምክንያት ማለት ነው። እንዴት እኔ እና እሱ እንድንቀጥል እንዴት አንተ እንደዚህ ታደርጋለህ? ሲቀጥል እኔ ሱን እንደማልወደው ታውቃለህ። እኔ ደግሞ ከማልወደው ሰው ጋር መኖር አልፈልግም። መኖር የምፈልገው ከአንተ ጋር ነው። ይህ ሁሉ ነገር እኮ ያደረግኩት ለአንተ ብዬ ነው እያለች እንግዲህ ቴና ዳኒን ስትናገር ነበረ ማለት ነው። እና ነገሮችን እኮ ስለምትቸኩኝ ነው። ቤት ውስጥ ራሱ ምን ተፈጠረ፣ ምን ሆነ የሚለውን ነገር እንኳን ለማጣራት እና ለመስማት ራሱ ዝግጅት አርለሽም። ስለዚህ መረጋጋትና ማስተዋል አለብሽ እያለ ደጋግሞ ነግሯታል። እሷ ግን አሁንም ማለት ነው እብድ እንዳለች ነው፣ ምክንያቱም እንግዲህ ያው ጥርግርግ ጋርዬ ሁላቸውን አስወጣና እኔ እንደፈለግኩት ከዚያ ቤት እኖራለሁ የሚል ሀሳብ ስላላት ነው ማለት ነው። ግን እሷ ሐሰተኛው ማለት ነው ወረቀት እንደፈረመች እስካሁን የምታውቀው ጉዳይ። በዚያም ምክንያት እንግዲህ በኩራት ለምትናገራቸው ነገሮች እንትን እያለች ነበር። ወዲሁ እንደመጠች እኔ ከአንተ ጋር መተኛት አልፈልግም፣ እኔ ከዚህ በኋላ ከአንተ ጋር ምኝታ አለያለው ሳሎን እተኛለው እያለች እንግዲህ ቃሌ ምን ስትናገር ነበር፣ አንቺ ሳቴ በፊት ራሱ እኔ አስቤበታለሁኝ ስለዚህ ራሰች ከዚው ሳሎን ትተኛለሽ እንጂ እኔ አልተኛም። ያን ጊዜ በፍቅር ታውሬ የራሱ አባዬ ትልቁ መኝታ ቤት ለእናንተ ይሆናል እኔ ከትንሹ ልሁን ሲል ራሱ እኔ በታወረ ፍቅር ራሱ እሽ ብያለሁ። አሁን ግን አይኔን ገልጫለሁኝ። ስለዚህ እያንዳንዱ የምታደርጋቸውን ነገሮች በጣም ከአቅሙ በላይ እንደሆነ እንግዲህ ቃሊብ ተናግሯል ማለት ነው። እና ቲና አሁን ላይ እጅግ በጣም የምትወርቅበት ጊዜ ነው። በነገራችን ላይ ቤቱን እኮ እኔም እኮ አገኛለሁ ብዬ ጓጉቼ ነበር እያለ ዳንኤል ለትሁት ሲናገር ነበረ ማለት ነው። ግን በቃ ቤቱ የእሷ እንዳልሆነ ተረድቻለሁ። ምን እንደማደርግ አላቅም። ግን ደግሞ ሽማግሌው አራት ሚሊዮን ብር እሰጥሃለሁኝ ግን ስለሆነው እና ስለ ሀስተኛው ቤት መሆኑን ደግሞ ለቲና እንድትነግረን አልፈልግም። ይህን ነገር ቃል እንገባባ ተባብለን አሁን ከአባዬ ጋር ቃል ተጋብተናል፣ በማለት እንግዲህ ለትሁት ነግሯታል ማለት ነው። ትሁትም በጣም አሪፍ ነው፣ ቀስ እያልክ ከዚህ ሁሉ ጉድ መውጣት አለብን ዳኒ፣ በማለት እንግዲህ አሁንም ማለት ነው ትሁት ምክሯን ቀጥላለች ዳኒን ማለት ነው። ግን ቀጣይ ፓርት ምን ሊፈጠር ይችላል እውነት ቲና እንደተባለው ቃሊ ጋር ትፋታለች ወይንስ ደግሞ ዳኔ እንዳሰበው ሊታረቁ ይችላሉ? ምክንያቱም አሁን ላይ ቴና እጅግ በጣም እንደውም የቃሊ ባባትን በጣም እየተናገረችው መጥፎ ቃላቶችን ማለት ነው አሻቅባ እየመለሰች ትገኛለች ማለት ነው። ስለዚህ ከዚህ በላይ ምን ልታረግ ትችላለች ሴት ማለት ነው እና በጣም ብዙ ነገሮች፣ ክፉ ነገሮች ሰርታባቸዋለች። አሁንም ደግሞ ብትችል ራሱ ከዚህ ቤት ውርውራ ከማውጣት ወደኋላ ኋላ አትልም ማለት ነው። ግን ሽማግሌው በጣም ጎበዝና አስማርት ናቸው ማለት ነው የቃሊ አባት ስለዚህ ቲና የመጨረሻዋ የምትዋረድበት ከዚህ በኋላ ከነቃሪድ ቤት የማትቀመጥበት ጊዜ እየደረሰ ነው ማለት ነው። ምክንያቱም ሁሉን ነገር ሽማግሌው እንደሚያስታውስ እሷ በጣም ብዙ ነገር እንዳሰቃየችው። በዛሬ ደግሞ ወንድሜ ነው ብላ ውሽማዋን ማለት ነው ቤት ድረስ በማንጣት ያው ሽማግሌውን ራሱ በልብስ ራሱ አይኑን እየጨፈነች እሷ ሌላ ነገሮችን ስትሰራ ነበርና በጣም ብዙ ውርደታሞች የሆኑ ነገሮችን ሰርታለች ማለት ነው ቲና፣ ስለዚህ የምትባረርበት የምትዋረድበት ጊዜ አሁን ላይ ደርሷል ማለት ነው። እንግዲህ ቀጣዩን እንግዲህ ሁላችንም በጉጉት የምንጠብቅ ይሆናል። በተለይ ደግሞ ቲና የዳኒ ፍቅረኛ እንዳለው እና እንዲሁም ደግሞ እሷን ለብር ብሎ እንደ ቀረባት ስታቅ እጅግ በጣም ራሷን ነው የምትነጨው ማለት ነው። እና አወዳደቋ እጅግ በጣም ነው የሚከፈው። ግሌው ራሱ ቲና ግን ወድቀሽ ታውቂያለሽ እንደ እያለ ሲጠይቃት ነበረና እኔ ብወድቅ ምራሱ እኮ ቅርብ ነው ምንሳት ትችላለው፣ እያለች ማለት ነው። ህፃን አደለሁም እኔ የሚወድቀው እያለች የሆነ በቃ ሙድ እየያዘች ትገኛለች ማለት ነው። ግን ይሄ ሁሉ የሚናገረው ቃላቶች ለእሷ እጅግ በጣም ጠቃሚ ነበረች፣ ግን ደግሞ ስለማታስታውል እንጂ እና አወዳደቋ እጅግ በጣም እየከፋ ነው የሚሆነው ማለት ነው። እና ውዴ ቻናል የተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛሉ። ለቤቴ አዲስ ሲሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።